እዚህ ተጠቃሚ ነኝ እየመጣው ሳምንት እጠቀማለሁ ያለው ሁኔታ በጣም ቆንጆ ነው በጣም ጥሩ ነው በፊት ላይ እኛ እየሄድን 02 ነበረ ቀበሌ ኮተቤ 02 ነበር መንገዛው ያን አስቀርታችሁልና ቢያንስ ትራንስፖርት ቀንሶ እዚ ያጠቀምና ያለው በጣም ቆንጆ ነው ጥራቱም በጣም ጥሩ ነው ተቆጣጣሪዎችም ጥሩ ነው እየመጡ ቼክ ያደርጋሉ በጣም ቆንጆ ነው ሌላው ማህበረሰብ እየመጣ እዚህ ቢጠቀም ባይ ነኝ እና በጣም ቆንጆ ነው። አቅርቦታቸው ቆንጆ ነው። ያው ምርቱ ሲበዛ ገበያውም እንትን ይላል። እንደው ግዙኝ ግዙኝ ይላሉ። ምርቱ ሲበዛ ደስ ይላል። እና አቅርቦቱም ጥሩ ነው። ይሄ ምርት ባይኖር ኖሮ ምን ያህል እንደምንቸገር ይታየኛል። ምክንያቱም ገበያው ገበያውን እንትን በማድረግ ለመጠቀም የሚፈልጉ ሰዎች ይኖራሉ። አሁን ግን እንዴ ነገር ገበያ ላይ ተገኝቶ ገበያ ጥጋብ ነው የሚባለው ለዚህ ነው። እንዴ አግኝቶ መጠቀም መቻል ትልቅ ትልቅ በረካ ነው። የሚያመጡት እቃ ቆንጆ ነው፣ ጥራት ያለው ምርጥ ነው የሚያመጡት። አዎ በአግባቡ ነው፣ ቆንጆ ነው። መስተንግዷቸው፣ ሁሉ ነገራቸው በጣም ቆንጆ ነው። ያ እንግዲህ ቅዳሜ እሁድም ተጠቃሚ ነን። ዛሬ እንደው አጋጣሚ ነው ቅዳሜ የመጣው እንጂ በብዛት ሁሉ ተጠቃሚ ነኝ። በተለጠፈው መሰረት ነው የምንጠቀመው። ላ በጣም ቆንጆ ነው። ቆንጆ የተሻለ ነው። ይቆጣጠረዋል። ይሄኛው ኮ ገበያ ሲስተካከል ይሄን መንግስትን በቅርብ ስለሚከታተለው ይሄኛው ገበያ ያኛውን የውጭውን ገበያ እንትን ይለዋል ይቆጣጠረዋል ማለት ነው። ትልቁ ነገር ፕሮዳክሽኑ ላይ ምርቱን ላይ ማብዛት ነው። ምርቱ ላይ ካልተቋረጠ ገበያውም እየተስተካከለ ይሄዳል ብዬ አምናለሁ። ን ነገር ሁሉ ነገር ያቀርባሉ፣ ያስተናግዳሉ። ቆንጆ ነው። ንጹህ ንጹህ ነገር ነው የሚያመጡት። ህብረተሰቡ እንግዲህ እየመጣ ይጠቀም ነው የምንለው። እዚህ ጥሩ ነው አቅርቦቱም ቆንጆ ነው። ይምጡ ይጠቀሙ ባይ ነው። አዎ ሰው ገበያውም መጠቀም መቻል አለበት። ይህው እንደምናየው ነው ተሰልፎ ነው የሚገዛው ሰው ሰውና እና ጥሩ ነው ተጠቃሚው ያው በጣም ደስተኛ ሆኖ ነው የሚገዛው። አንደኛ የዋጋ ቅናሽ ስላለው 30 ፐርሰንትና 20 ፐርሰንት ቅናሽ ስላለው በጣም ደስ እያለው ነው የሚገዛው፣ እያመሰገነ ነው የሚገዛው። ያው የተለያዩ አስተያየቶች ይመጣሉ። ያው ጥሩ ነው በዚሁ ይቀጥልልን፣ እናንተ ባትኖሩ ሌላ ቦታ ሱቅ በውድ ነበር የምንገዛው ብሎ ቀኑን ጠብቆ ቅዳሜ እኖር ነው የሚገዛው። ሸማቹ ሁለቷን ቀን ጠብቀው ህዝቡም ከሌላ ቦታ አንጻር እኛ ጋር መጥቶ ቢገዛም ተጠቃሚ ነው። ያን አውቆ እኛ ጋር እንዲገዛ ይህን መልዕክት አስተላልፋለሁ። በጣም ዘርፈ ብዙ ጥቅሞች ናቸው። መንገድ ተዘግቶልን እዚህ ጋ እየሰራን ነው። የተለያዩ ነገሮችን እየሰራን ነው። መንግስት እዚህ ጋ ቦታ ባይዘጋልን አንሰራም ነበር። ዘርፈ ብዙ ድጋፍ ነው የሚያደርጉልን። የተለያዩ እንደ ወንድምና እንደሆነ ነው ይህን ስራ እየሰራን ያለ ነው። ስናጠፋም እንደዚህ ተቆጥተውን ምንም ስናደርግም በጣም ጥሩ ነው። የተለያዩ ዘርፈ ብዙ ጥቅሞች ናቸው። ለምሳሌ ትምህርቴን እማራለሁ፣ ቤተሰብ አስተዳደርበታለሁ፣ ለራሴ የተለያዩ ነገሮችን አረጋለሁ። ከ ከሰው አላንስ የስራ እድል ተፈጥሮልኛል እኔም ፈጥሬ ያለሁ ለአራት ሰዎች